እና ኮራት የተወደዳቸው ቤተሰቦች እንደምናቸው፣ በእውነት እኔ ዛሬ በታይዋን ላይ ባንኮክ ከተማ ተከስቷል የተባለው የመሬት መንቀጥቀጥ በእውነቱ እጅግ አሳዝነውኛል። ያው ህንፃዎቹ እንደምታዩት እየፈራረሱ ነው ያሉት። ሰዎቹም ዜጎቹም ያው በመኪና በእግር በሞተር እንዴት እንደሚሻሹ እንዴት እንደሚረውተው ይው እንግዲህ ይህ ዛሬ የተከሰተው ይህንን የመሬት መንቀጥቀጥ በስኬል ተመዝግቦ ይታያል። ሰባት ነጥብ ሰባት ስኬል እንደተመዘገበ ነው እንግዲህ የተነገረ ያለው ዜናው እንደምታዩት ነው። በእውነት አሁን ሁላችንም ሁሉም ባለበት በጾም በጸሎት ፈጣሪውን የሚለምንበት ዘመን ነው። እጅግ አስጋቂ ነው። እጅግ አሳዛኝ ነው። ይህ በተለይ ያላቀው ያሚያቸውት ህንፃ ሰራተኞቹ ሰሩ ሲሰሩ የነበሩ 28 ሰራተኞች እስካሁን የታወቀው ያለ ነው። 28 ሰራተኞች ይዞ ነው ሙሉ በሙሉ ፍርክስክሱ ነው የወጣው፣ ሙሉ በሙሉ የወደቀው ማለት ነው። እና እንዲህ ያለ አለማችን ላይ እጅግ ሰባጭ ሆነ እጅግ ዘገናኝ ሆነ አደጋዎች የደረሱ ተፈጥሯዊ ሰራሽ አደጋዎችን እንደሚታወቀ በዚህ ሁላችንም አሁን ባለንበት በተለይ አሁን ላይ የሙስሊምና የኦርቶዶክስ እምነት ተከታዮች የጾም ጊዜያቸውን ጾም ላይ ያሉበት ጊዜ ነው። ከሌላ ጊዜ በተለየ ፈጣሪ እንዲታረቀን ፈጣሪ ምሕረቱ እንዲልክልን እንዲህ ያሉ አደጋዎችን እንዲያስቀርልን ያስፈልጋል ሀገራችን ኢትዮጵያ ላይ አንዴ ብቻ አይደለም፣ ሁለቴ ብቻ አይደለም፣ በየጊዜው በየጊዜው እንዲህ ያሉ አደጋዎች እየተከሰቱ ይህንን ከምናውጣ የሚለው እያንዳንዳቸው ሁላችንም ራሳችን ብንፈትሽና ወደ እግዚአብሔር ይመስገን መልካም ነው። ሁላችሁም ይህንን አደጋ እያያችሁ የሆነ ያለው ነገር እያያችሁ ፈጣሪ ወደ መፍራት ወደ ፈጣሪ ይሻለናል፣ እና ሁላችሁ ወደዛ እንድትሄዱ እውነት በጣም ነው። በጣም የሚያሳዝነው ዓለም ላይ እን ያሉ አደጋዎች ሲከሰቱ ምንድን ነው ሊሆን የሚችሉ ያለው። እንግዲህ ይህ ባንኮክ የተባለ እጅግ የሰለጠነ እጅግ ረቀቅ የተባለ ከተማ ነው። እንግዲህ ኢትዮጵያ አይደለም። እውነት ለማውራት ስናየው እንዲህ ባለን ቦታ እንዲሆኑ ያሉ አደጋዎች ይከሰታሉ እና ሁላችንንም እንዲህ ያሉ ነገሮችን ራሳችን አዘጋጅተን ልንጠብቅ ያስፈልጋል።

ክቡራንና ክቡራት የተወደዳቸው ቤተሰቦች እንደምናቸው በእውነት እኔ ዛሬ በታይዋን ላይ ባንኮክ ከተማ ተከስቷል የተባለው የመሬት መንቀጥቀጥ በእውነቱ እጅግ አሳዝኖኛል። ይው ህንፃዎቹ እንደምታዩት እየፈራረሱ ነው ያሉት። ሰዎቹም ዜጎቹም ይው በመኪና በእግር በሞተር እንዴት እንደሚሸሹ እንዴት እንደሚሮጡ ይው እንግዲህ ይህ ዛሬ የተከሰተው ይህንን የመሬት መንቀጥቀጥ በስኬል ተመዝግቦ ይታያል። ሰባት ነጥብ ሰባት ስኬል እንደተመዘገበ ነው እንግዲህ የተነገረ ያለው ዜናው፣ እንደምታዩት ነው በእውነት አሁን፣ ሁላችንም ሁሉም ባለበት በጾም በጸሎት ፈጣሪውን የሚለምንበት ዘመን ላይ ነው ያለ። ነው እጅግ አሰቃቂ ነው እጅግ አሳዛኝ ነው ይህ በተለይ ያላለቀው አሁን ያያቸውት ህንጻ ሰራተኞቹ እዛ ውስጥ ሲሰሩ የነበሩ 28 ሰራተኞች፣ እስካሁን የታወቀው ያንን ነው። 28 ሰራተኞች ይዞ ነው ሙሉ በሙሉ ፍርክስክሱን የወጣው ሙሉ በሙሉ የወደቀው ማለት ነውና እንዲህ ያለ አለማችን ላይ እጅግ ሰቅጣጭ የሆኑ እጅግ ዘግናኝ የሆኑ አደጋዎች እየደረሱ ነው። ተፈጥሯዊም ሰብሰራሽ አደጋዎችም እንደምታዩት ነው። ስለዚህ ሁላችንንም አሁን ባለንበት በተለይ አሁን ላይ የሙስሊምና የኦርቶዶክስ እምነት ተከታዮች የጾም ጊዜያቸው ነው። ጾም ላይ ያሉበት ጊዜ ነው። ከሌላ ጊዜ በተለየ ፈጣሪ እንዲታረቀን ፈጣሪ ምሕረቱ እንዲልክልን እንዲህ ያሉ አደጋዎችን እንዲያስቀርልን እንድንጸልይ ያስፈልጋል። አገራችን ኢትዮጵያ ላይም አንዴ ብቻ አይደለም፣ ሁለቴ ብቻ አይደለም፣ በየጊዜው በየጊዜው እንዲህ ያሉ አደጋዎች እየተከሰቱ ነው ያለው። ይህንን ከምን አንጻር ነው የሚለው እያንዳንዳችን ሁላችንንም ራሳችን ብንፈትሽና ወደ እግዚአብሔር ወደ ፈጣሪ ብንመለስ መልካም ነው። ሁላችሁም ይህንን አደጋ እያያችሁ ይህ እየሆነ ያለው ነገር እያያችሁ እንዱ ፈጣሪ ወደ መፍራት፣ ወደ ፈጣሪ መጠጋት፣ ወደ ፈጣሪ ቤት መቅረብ ይሻለናልና ሁላችሁም ወደዛ እንድትሄዱ እውነት። በጣም ነው፣ በጣም ነው የሚያሳዝ ነው። ዓለም ላይ እንዲህ ያሉ አደጋዎች ሲከሰቱ ምንድነው ሊሆን የሚችል ያለው? እንግዲህ ይህ ባንኮክ የተባለ እጅግ የሰለጠነ እጅግ ረቀቀ የተባለ ከተማ ነው እንግዲህ፣ እንደ ኢትዮጵያ አይደለም። እውነት ለማውራት ስናየው እንዲህ ባለን ቦታ እንዲህ የሆኑ ያሉ አደጋዎች ይከሰታሉ እና ሁላችንንም እንዲህ ያሉ ነገሮችን ራሳችን አዘጋጅተን ልንጠብቅ ያስፈልጋል።